ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ሀይሚና ብሩኬ መጥተዋል። ያን ያክል የፈለግነው ቪዲዮ ባይሆንም ግን ለክፉ የሚሰጥ አይደለም፣ ደህና ነው። ወደ ሰላም እየመጡ ነው። ሰሞኑን ነገሮች እንደሚስተካከሉ እናምናለን። ማለት የሚያወሩበት መንገድ ደስ ይላል፣ ግን ቅዱስ ደግሞ ያዙኝ ልቀቁኝ እያለ ነው። አባወራ አጫወተው፣ አባወራ አባወራ እያጫወተው ነበረ። እና እኔ የምላችሁ ቤተሰብ ኒ አሁን አንድ ግርም የሚለኝ ነገር ብሩኬና ሀይሚ ማለት ብሩኬ በርግጥ አይፈልግም። ከመጀመሪያም ጀምሮ እኮ አይፈልግም። ብሩኬ መለየት አይፈልግም። የእሷን ውሳኔ በደንብ ያከብር። የብሩኬና የኤሳም ታሪክ ግን አንድ እየሆነብኝ ነው፣ ከዚህ ጋር ማለት ነው። በዝምታ ውስጥ ብዙ ነገሮች የሚጠፉ ስላሉ እና ሀይሚና ብሩኬ ስለመለየት ሀይሚ ያው እንግዲህ እንለያይ እያለችው ስለሆነ ግን የሚለያይ ሰው እንደዚህ ነው የሚተቃቀፈው? እንደዚህ ነው የሚያወራው? ተመልከቱ እስኪ። እንኳን አይደለም መለያየት፣ እናቴ በፍቅር የቀለጡ ሰዎች ነው የሚመስሉት። እና እንደዚህ ሮማንቲክ እየሆኑ እያለ ቅዱስ መጥቶ አበታተነው። አንተ ግን የፍቅር መቀስ ለምን ትሆናለህ? ቅዱስ አርፈህ ብትቀመጥ፣ አሁን ትንሽ እንኳን ብትቆይ ማለት ነው። እና ደስ ይሉኝ፣ ይተቃቀፉ ምናምን። ደግሞ ሀይኒሄዳ ከብሩኬ ሽጉጥ የምትለው ነገር ኒያንጀቴ ነው የሚበለኝ። የምርማር የምታሳዝነኛለች እና የሆነ ህፃን ነው የምትመስለኝ አይኒ ከፈለገ ወንድ ጋር ብትተቃቀፍ ያን ያክል እንኳን በዚህ እንኳን እመሰክራለሁ፣ አትተቃቀፍም። ከፈለገ ወንድ ጋር ብትተቃቀፍ ግን ማለት ነው ማርያምን ከብሩኬ ላይ ሲሆን ብቻ ነው ኮንፈርት የሚሰማት ደስ ይላት። እና እንግዲህ ቅዱስ መጥቶ ምን አለ መሰላችሁ? እንዴት ከብሩኬ ጋር ይገናኛል ሻላገኘሁም ብለሽኝ አልነበረም ወይ በስልክ መጨረስ አትችሉም ወይ ከዚህ በኋላ ስታገኘዋለሽ እያላት ነበረ እና እንዴ የምነው እንዴ የበላይነት ተሰማ ኮ ቅዱስ ምንሆናል እኛ ኮ ክብር እንግዳ አድርገን ያው ለስራ ነው የመጣ ብለን ነው እንደዚህ እየተንከባከብ ነው ያለ ነው ግን ከዚህ በኋላ ግን ብትለቋቸው መልካም ነው ሀይሚና ብርቴ ለቀቅ አድርጉ ሊንዳ ንብትቶኝ ሊንዳ የራሱ አፍቅረኛላት እነዚህ ልጆች ተለያይቶ ስለማይለያዩ ጣልቃ መግባቱ ጥሩ ነው ብዬ አላስብም ለስራም እንኳን ስትመጡ እርግጠኛ ነኝ ይሄ ልጅ ሀይሚ አነጋግራ ነው ይዛ የመጣች ማለት የማይሆን ተስፋ ሰጥቻለሁ እያለች ነበር እና ግን ማለት እዚህ ጋር ለሰው የማይሆን ተስፋ ሰጥቻለሁ እያለች ነበር ትናንትና ማለት ነው ምን አይነት ተስፋ ብትሰጠው ነው ብሩኬ ላይ እንደዚህ እንጣጥንጣጥ የሚለው ቅዱስ ሲሄድም ራሱ አይታችሁ ታያስጦታውን ሰጥቷት ምናምን እጁን አርገፍክፎባት ገፍተር አድርጓት ነው ሄደና ሀይሚም ደግሞ በጣም እየለመነችው ነበረና ብቻ ግን አላቅም ከቅዱስ ላይ ምን እየተካሄደ ነው? ፎን ቃጣለፈ እንዲ አባቴ እንዲ አረጋጋው እንጂ። ወይኔ ብሩኬ ግን እኮ ደስ ሲል ነ። ወደዚህ አትሄጂም፣ አትሄጂም ቁሚ ሲላት ማለት ነው። እና ሀይሚ ራሱ ተሽቆጠቆጦች እኮ ግን እንዳይደባደቡ ብላ ነው ማለት ነው። እና እንደዚህ ለጸብ የሚገፋፋ ነገር ቅዱስ ባትነጋገር፣ እንደውም እዚህ በኋላ ከብሩኬ ጋር መገናኘቱ ራሱ አስፈላጊ አይደለም። ከዚህ በፊት የተፈጠሩ ነገሮችን ማየት ይቻላል። ዳኒ ምን አለ ትናንትና እኔ ከብሩኬ ላይ ሰንዝር ያለው እሱም ደብድቦኛል አላለም አቤት ውሸቱ ብሩኬ ነው ባክደና አድርጎ ያንጠባጠበ ውሸታም ዳኒ እና ምንድን ነው ቅዱስ እንደዚህ አይነት ነገሮችን ያው ብሩኬን የማናድን ነገር በአጠቃላይ ባታረግም ጥሩ አይደለም ብቻ አሁን ብሩኬ በጣም በትግስት ነው እያወራ ያለው ትጽንት ማን ነው ቅዱስም ተናዷል ማለት እኮ አይደለም ግን የሚያወራበት መንገድ የሆነ ፍቅረኛ ፍቅረኛ ነው የመሰለው እና ስለዛ እኮ ነው ፎን ቀጠለፈው ይሄ ልጅ ያልኩኝ። ለማንኛውም ውጡ ከህይወታቸው። እንግዲህ ሀይሚ ብሩኬ ፍላጎት አለት ሲላት እኮ ጸጥ አለች፣ አስደነገጣት ማለት ነው። እንዴት አሁን በአጉል ሰዓት እንደዚህ አይነት ጥያቄ ይጠየቃል? ፍላጎት አለሽ ይባላል እንዴ? ሙሉ በሙሉ ነዋ፣ ፍላጎት ያላት ሀይሜ እንደምታፈቅረው እኮ ግልጽ ነው። ምን ብላ ነው ከዛ ጋር የለኝም ብላ ልትመልስለት የምትችለው? ፍላጎት የለኝም ብትለው እኮ ብሩኬ ባንዴ አላርል እኔ ነኝ በግድ ያስኳት ብሎ ይሄዳል። ገብታችኋል? አርል ስለዚህ ሀይሜ ደግሞ ይሄ እንደሆን አትፈልግም እና ሲጀምር ለሄዱ ላይ ያለች እያስፈቀደችው ነበረ እና እንግዲህ ሀይሜ ተስፋ ሰጥቸዋለሁ እያለች ስለነበረ ምን አይነት ተስፋ እንደሰጠሽ ባላውቅም ፍቅር ማለት ቀልድ አይደለም ህይወት ማለት ቀልድ አይደለም እንደ የሆነ ሰው አሳዝነኝ ተብሎ ይሄ ተስፋ የሚሰጥበት ጉዳይ አይደለም እኔ የፈለገ ሰው ሊያሳዝነኝ ይችላል በፍቅር ጉዳይ ግን አልደራደርም ኔ ካልወደድኩት ኧረ ወደዛ የምን ተስፋ እንዴ ገና ብዙ ነገር ስላደረገልኝ ምናምን ብዬ ህይወቴን የማጨለም አለብኝ እንዴ እንደዚህ አታደርጉ ሴቶች የምሬ ነው የፈለገ ሰው ምንም ነገር ሊያደርግላችሁ ይችላል ነገር ግን በዛ ባደረገላችሁ ልክ መልካም መለሱ፣ እንጂ በፍቅር እንደዚህ ተስፋ መስጠት አያስፈልግም። እንግዲህ ዋናው ሊንዳ ነች። አሁን ሀይሚ በጣም ትኩረት እያደረገች ያለችው ከሊንዳ ላይ ነው። ለሊንዳም ለቅዱስም ጥሩ አይደለም። እኛ ከህይወታችሁ መውጣት አለብን። በህይወት መግባት አልፈልግም ትላለች ሃይሚ። ብዙ ጊዜ የሆነ ብሩኪን አስጨንቀዋለሁ ብላ ታስባለች። ለምንድነው ነው እንደዛ የምታስቢው? እኔ እንደዚህ እንድታስብ ያልፈልግም። እውነት በጣም ብዙ ጊዜ ከሀይሚ ላይ የምታዝበው ይሄ ነው በህይወት ጣልቃ መግባት አልፈልግም፣ አንተ የፈለግከውን ነገር እንድታደርግ ፈልጋለሁ ትለዋለች። ልክ እንዴት ነው ሀይሚ ከብሩኬ ህይወት ስላለ ከብሩኬ ህይወት ውስጥ ስላለች ብሩኬ እንደፈለገ የሚሆን አይመስላትም። እንደዚህ እያሰበች ነው። እኔ ደግሞ እንደዚህ እንድታስበው አልፈልግም። ሀይሚ ለምን እንደዚህ ታስበያለሽ? እና ከሊንዳ ጋር ምንም ነገር የለውም ብሩኬ። ይሄ ሁሉ ተመልካች ከሊንዳ ጋር ምንም ነገር እንደሌለው በደንብ ያምናል። ሀይሚ ግለም እንደምትጠራጠር አላውቅም። ማፍቀር እኮ ከባድ ነው። በእርግጥ አሁን ሀይሚ እንዴት ነው የወላወለ ስሜት ብሩኬን የራሷ ብቻ ማድረግ ነው የምትፈልገው። የኔ አይነት ስሜት እንዲሰማ ትፈልጋለች። እንደዛ ነው ከሊንዳ ጋር ያለ ህይወት ጀምረሃል እያለች አስሬ የምታወራው እና ነገሮች ግልጽ እንዲሆንላት ትፈልጋለች። አይኒና ብሩኬ የሚታረቁበት መንገድ ግልጽ እንዲሆን ትፈልጋለች። ግልጽ ደግሞ የምትፈልገው እንዴት ነው? በቃ ፍቅሩ ይፋ እንዲሆን ነው የምትፈልገው። የእኔ ነሽ አይነት ስሜት እንዲላት ነው የምትፈልገው። እና እንግዲህ ከመጀመሪያ የኢሳምና የብሩኬ ታሪክ አንድ ሊሆንብኝ ነው ሆነብኝ ያልኳችሁ ኤሳም ማለት ልክ እንደ ብሩኬ ነገሮችን በተግባር የሚያደርግ ልጅ ነው እና ማለት እንዲ ፍቅሩን በአንድ ቦታ አውጥቶ የሚናገር ልጅ አይደለም። ግን ማድረግ የሚፈልገውን ነገር በተግባር ያደርጋል። ለሚወዳት ልጅ መኪና ሳይቀር ገዝቶ ሰጥቷታል እና በጣም ብዙ ጊዜ ብዙ ዓመት አሳልፈዋል አብረው በጓደኝነት እንግዲህ ያፈቅራታል። የሴት ልጅ እድሜ ቆሞ አይጠብቅም ይባላል እና በጣም ሲዘገይባት እሷም ሌላ ፈቀረች። ሌላ እንዳፈቀረች ሲሰማ እሱ በጣም ነው የተናደደው ማለት ነው። የማደርጋቸው ነገሮች እንዴት ለፍቅር እንደሆነ አይገባሽም፣ ግዴታ ካልተናገርኩ ነው ወይ የምትረጅኝ ነበር የሚመስለኝ ብሎ ነው እየጠየቃት ማለት ነው እና አሁን ከብሩኬ ላይ እያየሁት ያለ ደግሞ ብሩኬ አይወዳትም ማለት አልችልም። ሃይሚን በደንብ እንደሚያፈቅራት እንደሚወዳት አውቃለሁኝን ነው። ግን በእንደዚህ ዝም በሚልበት ምክንያት የሆነ የሚወዳትን እንዳያጣ ፈራለሁ። ገብቷችኋል አይደለ? ብዙ ጊዜ ሴት ልጅ የሆነ ከምታየው የምትሰማውን ታምናለች የሚባል ነገር አለ። በዚህ እርግጠኛ ነኝ። ብዙ ሰዎች እንደዚህ ነው፣ ብዙ ሴቶች ማለት ነው የሚፈልጉት በጆሯቸው የሚሰሙትን ነው። ስለዚህ ብሩኬ ነገሮችን ግልጽ ካደረጋችሁ በኋላ ከሊንዳ ያለውን ነገር ካስረዳት በኋላ በቃ ሀይሚ የምትፈልገውን ነገር ብታደርግ፣ ባይነኝ እኔ ከዚህ በፊት በራሱ ጊዜ ለምን ፍቅሩን አይገልጽላትም፣ ለምንድን ነው እንደዚህ የምትሉት እያልኩ እናገር ነበረ። አሁን ግን የሆነ በዝምታው ነገ ይሄ ይሆናል ብሎ ባለማሰብ ሀይሚን እንዲያጣ አልፈልግም። ምክንያቱም ይወዳታል፣ ያፈቅራታል። የሚወዳትን እንዳያጣ ነገሮችን ግልጽ ቢያደርግ ከዚህ ጋር ብዬ ነው የማስበው። ማለት ነው ይሄ ሁሉ ተመልካች እንደምታውቁት ሀይሚን እንደማይጎዳት ብሩኬ በደንብ እንደሚወዳት ነው የምናውቀዋደ። አሁን ላይ ከሀይሚ ያለው ስሜት ግን ይሄ አይደለም። እንደሚወዳት ቢገባትም፣ ግን እርግጠኛ መሆን የምትፈልግበትን ነገር ነው የምትፈልገው ሀይሚ እርግጠኛ የምትሆነው። አሁን ደግሞ ማለት ከሊንዳ ጋር ያለውን ስለተረዳች አይደለም። ትረዳለች እኮ ቁጭ ብሎ ሊያስረዳት ይችላል። ግን እርግጠኛ የምትሆነው እሷ ያኔ ነው በቃ ፍቅሩን የነገራት ጊዜ እኔ ያላቀን ብሩኬ ምን ማለት እንዳለብኝ ሚዲያ ላይ ያለ ማውጣት ትችላለህ እኮ። እስከ ዛሬ ከተሰሩት ቪዲዮዎች የሆነ ፍቅራችሁን እንዳልተገላለጻችሁ ነው እኛ እየተረዳ ነው። ብዙ አናወራም ብለን እንጂ ማለት ነው። እና ፍቅር ካልተገላለጻችሁ የምሬን ነው ብሩኬ፣ በእንደዚህ አይነት ሁኔታ የምትወዳትን እንድታጣ አልፈልግም እኔ። ስለዚህ በውስጥ ፍቅረን ግለጽላት እና የኔ አይነት ስሜት ይሰማ አይኝ ማለት በቃ በዚህ እድሜያችሁ ፍቅራችሁን ካልተገላለጻችሁ መቼ ነው? በኋላ ወይኔ ሊመጣ ይችላል። አንተም እሷም የምትጸጸቱበት ጊዜ እንዳይመጣ የውስጣችሁን፣ ባለማውራታችሁ፣ ባለመነጋገራችሁ ሰው የሆነ በውስጥ ነገራት ባይ ነኝ።